የሙቀት ሰዓት ደግሞ በጣም ምርጥ ነው የሚሆንልን። እና ደርቆልኛል፣ እንዳያችሁት ነው አሁን እታጠባለሁ ማለት ነው። እና ኖርማል ውሃ ነው በውሃ ነው የምታጠበው። ለብ ባለ ውሃ እታጠብና ለውጡን አሳያችኋለሁ ማለት ነው። የትም እንዳትሄዱ ጠብቁ። ሰላም ሰላም፣ ሰላም አሌይኩም ወረሕመቱላ ወበረከቱ። እንዴት ናቸው ውድና የተከበራቸው የቻናል የቤተሰቦች ወደ የሀገሬ ልጆች ሰላም ናቸው? እኔ በጣም ሰላም ነኝ፣ አልሐምዱሊላ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮዬ በጣም በጣም ቆንጆ የሆነ የፊታችን የቀሲል አሰራር ነው ይዤላችሁ የመጣሁት። ቀሲል ለፊታችን ለቆዳችን ውበት ለቆዳችን ማማር ለቆዳችን መለስለስ በጣም ትክክለኛው ቀሲል ነው። ይዤላቸው የመጣሁት ማለት ነው ዛሬ አሰራሩ እዚሁ እኔ ልጠቀመው ስለሆነ ማለት ነው። ሌላም ጊዜ የምጠቀመው በጣም ምርጥ ግብዓት ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ። ለነበራችሁ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም አመሰግናለሁ። ነገር ብቻ በጥብጥን ቀሲል እንዴት ለቆዳችን መጠቀም እንዳለብን እናያለን ማለት ነው። ወደ አሰራሩ ገባለው፣ ወሬ ያላበዛባችሁ እና ምን አይነት ቀስል መጠቀም አለብን የሚለው ኢትዮጵያ ለምንኖር ወደ ሀረር አካባቢ በጣም ምርጥ የሆነ ቀስል የሶማሌ ቀስል አለ። እሱ ብንጠቀም በጣም የተሻለ ይሆናል ማለት ነው። እኔ ደግሞ ያዘጋጀሁት ኦንላይን ማርኬትን የገዛሁት በጣም ቆንጆ ምርጥ የሆነ ቀስል ነው እና ደግሞ በጣም ምርጥ ነው። ትክክለኛው ቀዛሁት ማለት ነው። ይሄ ቀስል በጣም ለፊታችን፣ ለውበታችን፣ ለጸጉራችን በጣም ተስማሚ ነው ማለት ነው። እስቲ ወደ አሰራሩ እንሄድ። አመሰግናለሁ። እሺ ውዶችዬ፣ እኔ የምጠቀመው ቀስል በዚህ መልኩ ነው። እዩት። ሂና ፕላንት ነው ያው ስላዞርኩት ይሄ ነው ማለት ነው። በጣም ቆንጆ ትክክለኛ ቀስል ነው ማለት ነው። በጣም የወደድኩት እና የተመቸኝ ቀስል ነው ማለት ነው የምንጠቀመው ብዙ ሰዎች አንዳንዴ በቂቤ አድርገን እንጠቀማለን። አንዳንዴ ደግሞ በውሃ እንበጠብጣለን። ትክክለኛው ግን የቀስል አሰራር ወይም ደግሞ የቀስል አጠቃቀም ነው ማሳያችሁ፣ ዛሬ በውሃ ብቻ ነው የምንበጠብጠው ማለት ነው። ት ይህንን አዘጋጅቻለው። በዚህ ሁለት ማንኪያ ጠቀማለው እንደምታዩት በጣም እህት፣ በጣም አረንጓዴ ነው። ትክክለኛው ቀስል ነው። ለእኔ እና ለጓደኛዬ ነው የማዘጋጀው። አንድ ማንኪያ፣ ሁለት ማንኪያ ለሁለታችን ለአንድ ጊዜ በቂ ነው። ከበቂም በላይ ነው። አሁን እኔ ከዛ በፊት ተጠቀሜ ጨርሼ ነው ሌላ የገዛሁት ማለት ነው። በጣም የወደድኩት በዚህ እንትን ይናማለ ቀሲልም ማለ ማለት ነው እዩት። ይሄንን ትንሽ ውሃ አድርገን በጥብጠን እንጠቀማለን ማለት ነው። ንጹህ ውሃ በውሃ ብቻ ነው እዩት። በጣም አረፋ አለው። ያው በአረብኛው ሱዱር መሰለኝ የሚሉት አይደለም፣ ሱዱር ነው አይደለም የሚባለው እንደዛ መሰለኝ እና ባልሳሳት። በደንብ አድርገን እንደዚህ እናዋህድና እራሱ ልድልድ ውፍር ነው የሚለው ውሃ ያስጨምረኛል ካላችሁ፣ ሮዝ ዋተር ወይም ሙያ ዋርዳ ብታደርጉበት ችግር የለውም። ላኪን ግን በእኔ የምጠቀመው ያው በውሃ ነው ማለት ነው። አንዳንዴ በቂ ቤት እጠቀማለሁ፣ አንዳንዴ በውሃ እጠቀማለሁ። አያችሁ፣ እንደዚህ በደንብ እናዋህዳለን። ራሱ አረፋ ያመጣል፣ ራሱ አረፋ ያመጣል። አቤት አረንጓዴነቱ ልነግራችሁ አልችልም። ክሬም እስኪሆን ድረስ በደንብ ማዋህድ አለበት። እናንዴ ናችሁ? ስራ እንዴት ነው? አማን ነው ወይ? አቃለሁ ስራጋርና እንደምላችሁ ስራ ምናምን ስላለ አንድ ቀናት በሳምንት ረፍት ያለችኝ ማለት ነው። ያቺ አንድ ቀን ደሞ እስኪ ለራሴ ጊዜ ልስጥ በሚል እነዚህ ነገሮችን የተጠቀሙትን ለእናንተ ይጠቅማቸዋል። ፊት ጽድት ብሏል፣ ጥርት ብሏል። እዚች ጋር ትንሽ ግን በጣም ስለማጠባ ጠቆር ያለች ነገር አለችብኝ። ይጠፋል። ይሄ ከሆርሞን ለውጥ የሚመጡ ነገሮች ስለሆኑ ይጠፋሉ። ነገር ግን አሁን እንደዚህ በፀሐይ ብርሃን በምግብ ሽታ ምናምን ከሆነ ትንሽ ይዘገያል። ያው ከውስጥ ስለሚወጣ ማለት ነው። ይህ ግን ጡት ጋር ከማጥባት ጋር ተያይዞ ያለውን ነገር ያው አያችሁ፣ እንዴት እንደሚያምር እዩታ። አረንጓዴነቱ እንዴት አባቱ! ትክክለኛው ቀሲል ካገኘ አረፋ ነው የሚሆነው። የሚገርማችሁ አያችሁ፣ አያችሁ፣ አያችሁ፣ አያችሁ። በነገራችን ላይ ፊቴም ታጥቤ እጄም ታጥቤ ነው የመጣሁት። እያዘጋጀሁላችሁ ያለሁት ማለት ነው። በንጹህ ፊት ለቅለቅ እናደርገዋለን። ከዛ 20 ደቂቃ ከ20 ደቂቃ እስከ 25 ደቂቃ እንጠቀመዋለን ማለት ነው። እንዴት ነኝ? ያው ክሳቱ እንዳለ ሆኖ፣ ፊቴ ግን አሪፍ ነው። እንደነገርኳችሁ ፊቴ ከማጥባህ ጋር ፊቴ በጣም እንትን ብሏል። እዚህ አካባቢ ጥቁር ነገር በቃ ሁሌም ነው። በማጠባ ሰዓት እንደዚህ ነው። ጡት ሲተው ልጆቼ ግን ይተወኛል ማለት ነው። እንዴት አባቱ እንደሚያምር ያው ፊታችን ላይ ልቅልቅ ስናደርገው ይገርማቸው። ሌላ ሶስት ለአራት ሰው ይሆናል እና ትንሽ ነው የሚበቃ ለፀጉርም በጣም ቆንጆ ነው፣ ለውበታችን ለፊታችን። አሁን ወደ አጠቃቀም እንሄዳለን ማለት ነው። አያችሁ አያችሁ። እና አሁን እጠቀመዋለው እንደዚህ ካደረግን በኋላ እንደዚህ ከበጠበጥን በኋላ ምንም አይነት ነገር አያስፈልገንም። ውሃና ኖርማል ውሃና የቀስሉ ነው። በጣም በጣም ለቆዳ በጣም ምርጥ ነው። ብስሚላህ አጠቃቀሙ በደንብ ሳይጓጉልብን በደንብ እንጠብቀዋለን። ብስምላህ እስከ እስካንገታችን ብንጠቀመው በጣም ቆንጆ ነው። ትክክለኛ ኖርማል ኖርማል ኖርማል ኦሪጅናሉ ቀስል ካገኘን ለፊታችን፣ ለቆዳችን በጣም አሪፍ ነው። እናንተ ቤታችሁ ውስጥ ስትሆኑ ሻሻችሁን አድርጋችሁ ብቻ እንደዚህ እንዳይነካባችሁ አንገታችሁንም ልቅልቅ ማለት ትችላላችሁ። እኔ አሁን ይሄንን ከተጠቀምኩ በኋላ ለእናንተ ካሳየኋችሁ በኋላ አንገቴንም እጠቀማለሁ ማለት ነው። ኖርማል እና አንዴ በጥብጣችሁ ባታስቀምጡ ቶሎ ቶሎ ትኩስት ማንኛውም ክሬም ቢሆን ትኩስ ትኩስ ብንጠቀመው ቆንጆ ነው። በጣም የማትችሉበት ሁኔታ ከሆነ ለሁለት ጊዜ ብቻ ብትጠቀሙ ፍሪጅ አድርጋችሁ እንጂ ብዙም አይመከርም። ቆዳችን ብዙ አይነት ነው። ኖርማል ቆዳ አለ። አሁን የኔ ኖርማል የሚባል ቆዳ ነው ያለኝ። ወዛም ቆዳ አለ፣ በጣም ደረቅ አለ፣ ሴንሴቲቭ የሆኑ በጣም አለ አደለ? ትንሽ ነገር የማይችል ፊት ማለት ነው እና እነዚህ ቆዳ አይነት ካለን በተለይ ሴንሲቲቭ ከሆነ እንደዚህ የቆየ ነገር ስንሰጠው በጣም ነው ቡግር ምናምን የማቃጠል እንዲሁም ቆዳችን የመቅላት ባህሪ ይኖረዋል ማለት ነው። ስለዚህ ቶሎ ቶሎ ፊታችን በጣም በጣም በጣም ነው የሚያሳጣው። የሆነ ነገር ካለበት የሆነ ነገር እንትን ካለ እኛ ራሱ ኮንፊደንሳችን በጣም ነው የሚቀንሰው። ለዛ እንትን ባንል ቶሎ ቶሎ ብንጠቀም አሪፍ ነው ባይ ነኝ ውዶችዬ። እና እንደዚህ አርጌ ልቅልቅ አርጌ በደንብ ተቀብቼ እስከ ሀያ ደቂቃ እስከ ሀያ አምስት ደቂቃ ቆየዋለሁ። እስኪደርቅ ፊት ላይ እስኪደርቅ እስከ ጥግ አይናችን ስር ሁሉ በተለይ ተጠቅመን ወይ ወይባ ብናገኝ ዋው አሜዚንግ፣ በጣም ምርጥ ምርጥ የሆነ ለውጥ ነው የምናገኘው። ብርቱካን ነው የሚያስመስለን፣ አያችሁት? አቮካዶ ነው የሚመስለው። እና አረፋው ራሱ ቆንጆ ቀሲል፣ ይሄውላችሁ አረፋ ሁሉ አለው። እና ለፊታችን ምርጥ ምርጥ ውበት ነው። ለጸጉር ሂናገር ራሱ አሰራሩን አሳያችኋለሁ። እንዴት ጸጉር እንደሚያለሰልስ እና እንዴት ቆንጆ ከስሩ እንዲጠነክር እንደሚያደርግ እንሰራለን አብረን እንዴት ነው ዋው በጣም የወደድኩት ፊት ላይ ራሱ ትጠቀሙት ማለት ነው ዋው ደስ የሚል እፎይታ ነው የሚሰጣችሁ በጣም ደስ የሚል እና ሰሀካ ሀያ ደቂቃ በኋላ አብረን እንገናኝ አያችሁ አደለ ተደብቄ ነው እየቀረጽኩላችሁ ያለው የልጆች ድምፅ እየረብሽ ነው ማለት ነው ይቅርታ ለዚህ የልጆቼ ድምፅ ሌላ ክፍል ላይ ያሉ እና እንገናኛለን የትም እንዳትሄዱ ውዶችዬ። ዋ እንዴት እረፍት እንዳለው! አይ ቆጠቆጥ፣ አይነዘንዝ፣ ምን አይል ደስ የሚል ስሜት አለው። እንደዚህ ሀያ ደቂቃ ከሀያ ደቂቃ እስከ ሀያ አምስት ደቂቃ ቆይና ብቅ እላለሁ። እናንተ ከታጥፌ ማለት ነው። አመሰግናለሁ። ላይክ አድርጉ። አያችሁ አይደለ? አሁን ከ20 ደቂቃ በኋላ 25 ደቂቃ ነው የሆነኝ፣ 23 ደቂቃ እንደዛ አካባቢ ነው። አያችሁ ፊቴ ውጥር ብሏል። ውጥር የማድረግ እና ፊቴ ላይ ደርቋል ማለት ነው። የሙቀት ሰዓት ደግሞ በጣም ምርጥ ነው የሚሆንልን እና ደርቆልኛል እንዳያችሁት ነው። አሁን እታጠባለሁ ማለት ነው። እና ኖርማል በውሃ ነው በውሃ ነው የምታጠበው፣ ለብ ባለ ውሃ እታጠብና ለውጡን አሳያችኋለሁ ማለት ነው። የትምንዳት ምንዳት ሄዱ ጠብሽ ውድ ቤተሰቦቼ ታጥቤ ግርሲሊን ተጠቅሜ ይመጥቻለሁ ማለት ነው። እንደምታዩት ቆዳዬ ፏ ብሏል። ግርሲሊ ለቆዳ በጣም ተስማሚ ሞስቸራይዝ የሚያደርግ ነው። በጣም በጣም ነው ለእኔ የሚስማማኝ ማለት ነው። ለእኔ ለቆዳዬ በጣም ፍክት ነው የሚያደርገኝ እና ደግሞ ሞይስቸራይዝ ያደርግልኛል ማለት ነው እና ግርሲሊ ነንበር ዋን እግራችን፣ እጃችን ለቆዳችን በጣም ምርጥ ነው እና ሞይስቸራይዝ የማድረግ ባህሪ አለው። በውስጡ ያው የሰው ቆዳ እንዳይደርቅ የሚያደርጉ ነገሮች ስላሉ ትግሪ ሲሪ ብትጠቀሙ በጣም ቆንጆ ነው። በእርግጥ የሁላችንም ቆዳ አንድ አይነት አደለም፣ ግን ለሁሉም ቆዳ ሞይስቸራይዝ ያደርጋል ማለት ነው። አንዳንድ ግብአቶች የአንደኛው ቆዳ ከአንደኛው ቆዳ ይለያያል የፊታችን ቆዳ ማለት ነው። እና ለሁሉ መስኪን ይሆናል። ግሪሲሊን እኔ በጣም እጠቀማለሁ። ሌሎች ነገሮች የሚስማማችሁን ነገር መጠቀም ትችላላችሁ። ከታጠባችሁ በኋላ እዩት፣ በዚህ መልኩ ጥድት ነው ያደረገልኝ ማለት ነው። ልስልስ ብሎ ነው የሚያድረው። አሁን ማታ ነው የተጠቀምኩት። በነገራችን ላይ ማታ ላይ ተቀብታችሁት ብታድሮ ካላችሁ ቫይታሚን ኢ ኦይል እና ቆንጆ ነው። ግሪሲሊን ንበርዋን በጣም ነው የምወደው ለቆዳ በጣም ይስማማኛል። ኢቨን ኢትዮጵያ ያለሁ ራሱ ግሪሲሪን ስጠቀም ለቆዳይ በጣም በጣም ቅልት የማድረግ የማለስለስ በቃ ቆዳቸው የነበረው ቆዳ ምንም ችግር የለውም። ውበታችን ነው እና ደግሞ አበሾች ደግሞ ከለራችን በጣም ይወደዳል። ላኪን ግን የመለስለስ ለስላሴ ቢኖረው በጣም መልካም ነው። ላችኋለሁ ጆች የጥፋሽ የትነሽ ቶሎ ቶሎ ነው ለምትሉኝ፣ እና በውስጡ ነው ጠይቁኝ። ከልቤ አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ጥግ ሁሉ አላህ ይጠብቃችሁ። እየጠፋው ስላስቸገርኳችሁ ደግሞ ከልቤ ቅርታ ጠይቃለሁ ተጠይቃለሁ። እንደነገርኳችሁ በቪዲዮ መግቢያ ላይ ከስራ ጋር ስለምሰራ ነው ማለት ነው። ወዶቼ በሌላ ቪዲዮ በሌላው ፕሮግራም እስክንገናኝ ባይ ባይ። ቪዲዮውን ላይክ አድርጉት።